ክሊኒኩ ተከፍቷል። በሮቻችን ክፍት ናቸው። ለማስተዋወቅ ያክል ለማስታወስ ያክል 0115 5433 16 ናቸው። ህግና ደንቦች ተፈጻሚ ይሆናሉ። እስቲ አስታውሳችሁ፣ እድሜያቸው ከ18 ዓመት በላይ ለሆኑ ሬዲዮ ይዞ መግባት በጥብቅ የተከለከለ ነው፣ እስከ መነጠቅ ያደርሳል። ጉዳዩን አጠር አድርጎ መናገር ደግሞ ትልቅ ጥሩ ህክምና ለማግኘት ይረዳል። እሺ። ሄሎ ሄሎ እንዴት አመሸሽ? ማንም በል ቲና፣ ማን ናኒ? ቲና ቲና፣ ናኒ እድሜ ሀያ አንድ ሀያ አንድ እሺ፣ ቲና ምን ጉዳይ ገጠመሽ? አብሮ አደግ ጓደኛ ነበረኝ እና አንድ ነፋችን አብረ ያደግነው ማለት ነገር እንተዋወቃለን ምናምን ንደን አሁን ግን ሁለት አመት ሆነን ተጀመረ ይሁንን ግን

ይህን ያክል ስለ ቁም ነገር ተመስጦ የሚያስበው ነገር የለም። እሺ አንቺ እድሜ ሀያ አንድ ነው። እሱ ስንት ነው? እሱ ሀያ ነው። በቃ ወደ ሀያ አንድ ማለት በስምንት ወር ነው የምበልጠው እኮ። ታዲያ ያን ያክል ከሆን የእድሜ ልዩነት አላችሁ ማለት አይቻልም። ይሄ በጣም ያን ያክል ትልቅ ጉዳይ አይሆንም የእድሜ ልዩነታችሁ። አዎ። ግን አሁን ለምሳሌ እኔ ማለት እንዳሁኑ እድሜ በቃ ላደን ብዙ የምፈልጋቸው ነገሮች አሉ። አሁን ከሱ ግን እኔ ማገኘ ለትልቅ ሰፈር ውስጥ የሆነ በጣም የውስጣታ ነው ከሱ አሁን እያሳለፍ ያለት ማለት። ስለዚህ ተወጀዋለሽ፣ በጣም በቃ አንቺ ከሱ የምትፈልጊ ሳገኝ ሳገኝ እንኳን ከሱ ጋር እንደሚደሰተ ግልጽ ነው። እሺ፣ አሁን ስለዚህ ከእሱ የፈለግሽው ከሰፈር ውጪ ለመገናኘት ነው በቃ አይደል? እንደ ትምህርት ቤት አክት እንዲያደርግ ነው የምፈልገው በቃ። ብዙ ጊዜ ደግሞ ተነጋግረንበታል፣ በግልጽ እነግረዋለሁ፣ ግን ምንም ለውጥ አላየሁበትም። ማስተሳሰቡን ማሳደግ አልቻልኩም። ምንድን ነው አስተሳሰቡ ላይ የደበረሽ? አስተሳሰቡ ላይ ምንድን ነው የደበረሽ አንቺ? በቃ እንደ ህፃን ነው የሚያስበው እንደነገርኩ በቃ ጨዋታ ነው ምናምን በቃ የሰፈሩ ጓደኞቹ ጋር ምናምን የሆነ በቃ የህፃን ነገር አለ አይደል? እኔ ደግሞ ያ ነገር በጣም ነው የሚደብረኝ ይሆናል አይደል ቁም ነገር እንዲያስብ ነው የምፈልገው ግን ስታወሪው ምን ይልሻል? እንደዚህ አይነት ባህሪ ያለብህ ስትይው ምን ይልሻል? ስትነጋገሩ ማለት ነው እሺ በቃ እኔ እኮ ልጅ ስለሆንኩ ነው ምናምን ብሎ። እኔ ብዙ ጊዜ እንደውም ታላቅ ምናምን ስለምለው ቀልድ ነው የሚያልፈው። ብዙ ጊዜ ቁም ነገር ላወራው ሲል በቃ ይቀልድ እና ያስቀኝ እና በቃ። ታዲያ ልጁን እኮ ልጅ ነህ እያልሽው እኮ ዕቃ ራሱን ጭራሽ እየባሰበ። ትልቅ ሰው ነው አሁን። ሀያ ዓመቱ ልጅ የሚባል አደለም፣ የደረሰ ልጅ ነው። ለራስሽ ነሽ ልጅ እያረግሹ ያለሽው፣ እና ይሄ የአንቺ እንደዛ እያረግሹ ልጁን እያበላሸሹም ነው። በአጠቃላይ ግን ከአንቺ ጋር አሁን ያላችሁ ግንኙነት ያልወደድሽው ነገር ካለ በግልጽ መነጋገር ነው። በቃ ይሄ ይሄን ነገር እንድታስተካክል እፈልጋለሁ። ያም አይሆን ከሆነ ግን አንቺ ሁል ጊዜ ባልተደሰትሽበት የህይወት መስመር መሄድ የመሄድ ግዴታ ይጠበቅብሽም። አዎ ስለዚህ በግልጽ እና ኢቨን እበቃ ላይ ምናምን እልና ማለት ከዛ በቃ ወስኜ ከሌሎች ሰዎች ጋር ደግሞ ምንም በቃ ደስ አይሰማኝም። ከዛ ተመልሼ ከሱ ጋር ሆናለሁ። እኔ አሁን እንፈልገው ከእሱ ጋር ለመለያየት ምናምን ሳይሆን እሱ እንዲህ አርጌ መቀየር ወደ እኔ ማምጣት እንደምችል ነው። ግራ ይገባኝ። ብዙ ጊዜውን ለጓደኞቹ ነው የሚሰጠው ብዙ ጊዜውን እሱ የሚያሳልፈው ከጓደኞቹ ጋር ነው። አዎ ከጓደኞቹ ጋር ነው የሆነው፣ ግን ከኔ ጋር ነው ስለው ነይ ፑል ቤት ነው የሚለኝ። ነው ሰፈር ፑል ቤት ነው መታየት በዚህ እድሜ አልፈልግም። ወይ ደግሞ ሰፈር ለሰፈር ኮብል ለኮብል ወክ እናርግ ነው የሚለኝ። እሺ እኮ አሁን የአንቺ ጥንካሬ የሚወስነው ይመስለኛል። ማለት እንደዚህ አይነት ቦታ እንገናኝ ሲልሽ አንቺ የምትፈልጊበት ቦታ ይዘሹ መሄድ ማለት ነው። አዎ ቶሎ ተስፋ መቁረጥ አላባት ብዬ አላስብም። አንተ እንዳልከው አልስማማም ግን ቀስ በቀስ ባንዴ፣ ማለት ሀያ አመት የኖረበት ይሄ ልጅ ሀያ አመት የኖረበት የራሱ የህይወት መንገዱ ነው አይደል? ባንዴ ልትቀይረው አትችልም። ግን ቀስ በቀስ እራሷ በምታስበው ማለት፣ የእሷ ጥንካሬ ይወስነዋል። ከእንደገና ደግሞ አንቺ በምታስቢው እሱ የሚወድሽ ከሆነ እሷ ጥሩ ነው ብላ በምታስብበት መንገድ ሊገባላት እንደሚችል እርግጠኛ ነኝ፣ የሚወዳት ከሆነ አይደለ? ይወድሻል አይደል? አዎ እንዲህ በጣም ይህ እርግጠኛ ነኝ። በቃ በትክክልም አንቺን የሚወድሽ ከሆነ የምትዩን ነገር ሊሰማሽ ይገባል። አንደኛው ግን ሁሉም ነገር ግን አንቺ እኔ ያልኩት ብቻ ይሁን እያልሽም ከሆነ ስህተትም ሊሆን ይችላል። በቃ ግዴታ እኔ ያልኩ ቦታ ብቻ ና እኔ ያልኩ ቦታ ብቻ የሚገናኝ የሚል ከሆነ ምናልባት የራስሽን ስሜት ብቻ ነው እየጠበቅሽ ያለሽውና፣ አንዳንዴ የሱንም ስሜት መስማት ምንም ችግር የለም። ወክ ሰፈር ውስጥ ብታደርጉም ያን ያክል ጉዳት የለውም። ያኛውም የሁለታችሁንም ስሜት ባቀራረበ መልኩ አንቺም በቃ ብዙ ጊዜ ለአንቺ ጊዜ እንዲሰጥሽ እንድትነግሪው እሱም ደግሞ በሚፈልገው መንገድ ደግሞ አንቺም እንድትገኝለት ሆነው የሁለታችሁን ግንኙነት ባላንስ ማድረግ ይጠበቅባችኋል ማለት ነው። አዎ ለሁለቱም የሚመች አይነት ነገር አድርጓችሁ ማለት ነው። እሱ የአንቺ ስራ ነው የሚሆነው። እሺ ቲ ነው። እናመሰግናለን፣ እናመሰግናለን። እሺ፣ እሺ፣ ዶክተር ለመድሽበት ህክምና እንደውለ። እሺ፣ ሌላ ታካቢ ያለን። እሺ፣ ገብቷል። ሄሎ እንዴት ዋልክ ማንን በል ሱራፌል እባላለሁ ሱራፌል እድሜ አምስት አምስት እሺ ጉዳይህን አጠር አድርገህ እስኪ ንገረን እኔ ጉዳይ እ ማለት እዚህ ሴቶችን ታርባለው ግን የምትማርከኝ ሴት አላገኘሁም ማለት ለጊዜው ትማርከኝና ከዛ ደግሞ የሆነ ተደብረኝ እሺ እና በቃ ርቃቸዋለሁ ምንድን ነው ለምሳሌ አንተ የማትወደው ነገር ምንድን ነው? የማልወደው ነገር ሴቶች ማለት የምፈልገው ሴቶች አንባቢ ቢሆን ደስ ሚለ። ስለዚህ ከላይብረሪ ነዋ፣ አንተ መድረስ ያለበት መሄድ ነዋ። ታነባለህ አንተ? ግን ለምንድን ነው አንባቢ እንዲሆኑ የፈለግከው? ከኔ ጋር የበለጠ እንድትግባባ አንተ ጋር የሚያነብሰው ካልሆነ አይግባባም ማለት እኔ እኔ መግባባት እችላለሁ እሺ ግን የኔ ስሜት ብረዳም የኔን ስሜት እንድትረዳልኝ ስለምፈልግ ነው አዎ ግን ስሜት እኮ ሰው የሚረዳው የግድ ስላነበበ ብቻም አይደለም አደለም ብዙም አያነብሰው አለ ግን ስሜት አይረዳም ማለት አደለም ይሁን ከኛ ጋር እየተግባባህ ነው ታዲያ አይ እኮ ከሰዎች ጋር እኮ እሱን እኮ ነው የምልህ፣ ከማንም ሰው ጋርም ቢሆን መግባባት ይኖራል። ሆኖም ቀረሁን? አንዱ መስፈርትህ ነው ቢኖር ጥሩ ነበር ሱራፌል። እኛም ሳናነብ ከኛ ጋር ከተግባባ ብዙም ይከብዳልም፣ እንደ ትልቅ ነገር የያዘው እንጂ። አዎ እስኪያገኝ ነው ማለት ፍቅር እስኪ ይዘው ነው። አዎ በቃ ያለማንበቧዋ ብቻ አይደለም እንደዛ የሚያደርገው ብዙ ነገሮች አሉ እንጂ የተዋወው ማለት የሚወዳትን ያገኘ ጊዜ አነበበች። አዎ እንደውም ምንም በቃ ማታነብ ጋር ማታነብ ጋር ፍቅር ውስጥ ይወድቅና በቃ ራሱ እንዴ በጣም ይገባል። እንዴት ነው ሳታነብ እንደዚህ አይነት በጣም ጂኒስ የሆነችው እንዴት ነው የሚልበት ጊዜ መጣ። ነው ለዛ ነው ማንበብ ጉዳት አለው ብላ ያስብ እና፣ አዎ እንደዛ ሊሆን ይችላል። በቃ ምንም አረ እንደውም ስታነብ ሁሉ ሊያስጠላት ሁሉ ይችላል። ተይውና እሱን አሁን አንቺ ከዚህ በላይ ምን ልትወኝ ነው? በቃ ይበቃል ሊል ይችላል። ግን ምንድነው እውነት ነው፣ ጥሩ ጥሩ አንድ ብቃት ነው ማንበብ። ማንበብ ጥሩ ነገር ነው ስለዚህ የግድ ደግሞ ሁሌ በቃ አንተ የምትፈልገው ብቻ ይሆናል ማለት አይደለም። ሌሎች በጣም ሌሎች የምትወዳቸው መስፈርቶችን ካሟላች የተወሰነውን እየተውክ ነው የምትሄደው። ብዙ መስፈርቶች ሊኖሩን ይችላሉ፣ ሁሉንም የምታሟላ ማግኘት ስለማይቻል ማለት ነው። አንተ የምትፈልገውን በጣም ስለሚከብድ ቢያንስ ስለዚህ ባለው ይቀጥል እና ባለበትም ደግሞ አሁን በእሱ ላይ ጓደኛ መያዝ አለብኝ ብሎ የደመደመበት ሰዓት ይመስለኛል። ሊያዝ ብሎ ይቀርባል፣ ሲያያቸው ይሸሻል ማለት ነው። ፍቅር ሳይዘው ነው እና ስለ ፍቅር ደግሞ ብዙ መጽሐፍቶች አንብቦ ሊሆን ይችላል። ግን ስለ ፍቅር የተጻፉ መጽሐፎችን አላነብብም። አረ ስለ ፍቅርም የተጻፉትንም ቢያነብ የፍቅር ኬሚስትሪ ነው ያንብብ። እንጋብዘው። አዎ፣ አይ፣ በዚህ ሁኔታ ምንም እኮ አይደለም። አሁን ማንበብ ያለበት እነሱ አይ እነሱም አይደሉም። በቃ ዝም ብሎ ኑሮውን ነው መቀጠል ያለበት። በቃ ይህንን መስፈርቱን ላላ ማድረግ አለበት፣ እና ደግሞ በቃ ፍቅረኛ ያገኛል የሆነ ጊዜ ላይ። ከዛ በኋላ ሲያገኝ በቃ ይህን መስፈርቱን ይተዋል። እንጂ እኔ ጠይም ነው የምፈልገው ብሎ ከቀዩዋን የሚያገባ ብዙ ሰው አለ። አሁን እንደዛ ነው ብዙ እንደው የሚያጋጥመው። እሱም የምታነብ ብሎ ጭራሽ መጽሐፍ፣ በዞርበት ያልዞረች ማት ዞር ልትሆን ትችላለች። ማነው፣ ብዙ ነገር አለ። በጣም ጥሩ ሌላ ታካሚ። ሄሎ፣ እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። እሺ ስምሽ ማን ነው? እድሜ ነው መጀመሪያ። ፍጥነት ነገር አይተሻል። ስምሽ ማን ነው? ሀና እባላለሁ። እድሜሽስ? አስራ ዘጠኝ ለዚህ ነው ፍጥነት ፍጥነት ያለሽ። ልጅነቱ ልጅነት ሆኖ ማትሮጫለሽ ቶሎ ቶሎ። እሺ ምንድን ነው ያመጣሽ ነገር ሀናን እ ጓደኛ ነበረኝ። እሺ። ፀጉር ቤት ነው የሚሰራው ማለት ፀጉር ቤት አለው የሴት እሺ። እና በቃ ማለት ብዙ ጊዜ የተሳስቶ ምናምን የሌላ ሴት ስም ምናምን ይጠራል? የሚያይ የሚቆርጣቸውን የሚያስተካክላቸውን ፀጉር ቤት ነው። እሺ፣ እኮ ሴቶቹን ማለት ነው። እሺ። አዎ አዎ። እና እንዴ ምንድነው ምናምን ስለው፣ አይደለም ቅድም እንዳጋጣሚ እንደዚህ እንደዚህ እየሰራኋት የነበረች ልጅ ናት። እና እንደዚህ በወሬ እያወራን ነበር ማለት ከዛ፣ ይሄ ነገር በጣም ተደጋገመ፣ በጣም ብዙ ጊዜ ማለት ነው። አዎ። ቆይ ቆይስ ያልኩኝና እኔ ልሰራ ሄድኩኝ እሱ ፀጉር ቤት። እሺ ተሳስቶ እንዲጠራሽ ማለት በኋላ ላይ እሺ እንደዛ አይደለም። እሺ ከዛ ከዛ የተሰራው ምናምን ነገር እኔ ቁጭ ብዬ ማለት በቃ ዝም ብለው ይሾካሾካሉ። ሾካ አሉ። ከማን ጋር እ ከማን ጋር ነው የሚሾካሾካው? ከሚሰራት ልጅ ጋር ማለት ነው። እሺ አለ ያሉት ነገር ግን በቃ እሱ ሲስቅ ምናምን ነው ማየው ከዛ ወደ አሁላ ሳልሰራ ወደ ቤቴ ሁላ ሄድኩበት ቀን አለ። ከዛ ደግሞ ምታዋውስን ደግሞ አይደለም የስራው ባህሪ ነው ምናምን ይለኛል። እና ምን ማድረግ ነው ያለብኝ? አዎ ግን ምንድን ነው እሷ ብቻ ከእሷ ጋር ብቻ ነው የሚሾካሾከው? ከሁሉም ጋር ነው ማለት እዛ ከሚመጡት ወጣት ከሆኑት ጋር ማለት ነው፣ ከሁሉም ጋር ይንሾካሾካል። አሁን እንግዲህ እሱ የቀስ ብሎ ማውራት ይወድ ይሆናል። አሁን አንቺም እንደምንሰማሽ እንደዛ ቀስ የምትይ አይነት አይደለሽም። ግን እንደዛ ስላለ ብቻ በመጥፎ ልትገምቹ ደግሞ አይገባም ሐናን። እንዴ ማለት ያው ስራ ላይ ነው ያለው እንግዲህ። ከሴቶቹ ጋር የተለያየ እንዳይደብራቸው ሁሌም እንዲመጡ ጨዋታ ሊጀምር ይችላል፣ ሊያወራ ይችላል። እኔ ደግሞ በቃ ከፈለጉ ይምጡ ነው የሚለው እንዴ ስራውን፣ ይሄም አንዴ እና ምን ይሰራል ታዲያ? ይሄ ራሱ የራሱ ጸጉር ቤት ነው። ስለዚህ ይሄን እዚህ ውስጥ ልትገቢ አይገባም። ግን አሁን ደጋግሞ የሚያነሳው አለች የተወሰነች ሴት ማለት የሚደጋግማት ስሟን የሚያነሳው ነው ወይስ ሁሉንም ስም ነው የሚጠራው? ብዙ ሴት የተለያየ ሴት ስም ነው ወይስ አንድ ስም ነው የሚጠራብሽ? በቃ እንደምን ለእሱ ነው የምታግዙት አይደለም? ሆናስቀርበት ይሻለ። አይ እንዴ የዳማም ጸጉር ቤቱን የሆነ የምትበጠብጥ ይመስለኛል። በዚህ ሁኔታዋ ትንግስትም የላትም። ሀና ችኮል አለባት፣ ልጅም ነች። ትንሽ መረጋጋት ነበረባት። ምናልባት አሁን እየሰማች ስለሚሆን የሰማች ከሆነ አይ፣ እሱም ቢሆን እኮ ችግር አለበት። የፈለገ ቢሆን ምን አስር የተለያየ ስም የሚያስጠራ ነገር የለም። በዛ ላይ ጸጉር የሚያስተካክላቸውን ሴቶች ስም ደጋግሞ የሚጠራበት ምንም ምክንያት የለም። ስራ ላይ ማለት ነው አይደለም። እና ያንን ስም ይዞ በኋላ ላይ እሷ ጋር እንደዛ የሚያመልጠው ነገር ምንም የሆነ የሚያሳምን ነገር አይደለም። ሆኖም ቀረም። ታካሚያችን በቃ ከፍቅር ጋር የተያያዙ ብዙ እውቀትን የሚያዳብሩ መጽሀፎች አሉ። ኢንተርኔት ላይም ገብታ እንዴት ይሄንን ነገር ማድረግ አለብኝ፣ በምን ማወቅ አለብኝ የሚሉ ብዙ እውቀት የሚሰጡ ነገሮች አሉ። ይሄ ከእድሜ ጋር ወይ ከልጅነት ጋር መያያዝ የለበትም። እንደዚህ አይነት ግንኙነት በጣም ነው የሚጎዳው ፍቅር። ስለዚህ እውቀቷን ወይም ደግሞ እንዴት በቃ ነገሮችን ማገናዘብ እንዳለባት እራሷን ማሻሻል የምችልበትን መንገድ ብታረግ ምናልባት ይሄ ልጅነት ባህሪያም ካለ ደግሞ ከእሱ ጋር ማትስማማ። አዎ እንግዲህ ቅናት ካለባትም አንድ ጉዳይ ነው፣ ግን ሲሰሩ እኮ በደንብ ወሬው መቼስ ጮክ ተብሎ ሰውን መበጥበጥም አያስፈልግም። ቀስ አድርጎ ሊያናግር ይችላል፣ አይደለም። በዛ ላይ ደግሞ ካስኩ ውስጥም ደግሞ ከሆኑ ያ ጩኸቱ አላለን፣ በደንብ ወደ ጆሮ ካልተጠጋ ላይሰማሙም ይችላሉ። አሁን እሱን ደግሞ ደገፉ ልትል ነው። ለማንኛውም ትንሽ ትግስተኛ ብትሆን ጥሩ ነው ሀና። አዎ ያልጣማትም ነገር ካለ ወይም ታስተውለው ነገር እንኳን ካለ ራሷን ራቅ አርጋ ሆነ ራሷንም መገምገም እሱንም ያለችበት ሁኔታ ማየት አለባት እንጂ እ አስደነገጠች ነ እሷስ ልክነት። አንተ ብዙ ዛሬ በኋላ ላይ ትንሽ ግምገማ ግምገማ ላይ ሌላ ታካሚ ግራ የተጋቡ ብዙ ታካሚዎች እንዳሉ ነው። ምን ዶክተሩም እንደዛው ግራ ተገባብሽ። እሺ፣ ምን ይደረጋል? ሁኔታው ነው። ለዶክተርም ያስፈልገዋል። ሌላ ዶክተር ያዋልሽ አደል? እሺ፣ ሌላ ታካሚ እንቀበል አደል? አዎ። ኤርሚያስ ምንሎ ለበርለ አይ፣ እሺ፣ እየገባ እየወጣ ነው ይላል።

ምንድን ነው ምን ሁለት ሰው ይመስላል አንድ ሰው አይመስልም? በላዩ ላይ ይገባችባት መሰለኝ ሌላ ግፈና ድብድብ ነገር አዎ ፍቅር ውስጥ ኮስቶኝ አታቂውም ምን እንደምታደርግ ሰው ይኑር አይኑር አይታይሽም እሺ ግቡ ግቡ በር ላይ ትንሽ የመተራመስ ነገር አለ ኤርሚያስ ምንድን ነው ደረ በኋላ ይደርሳል የምትቀበሉት ነገር አስቀድማችሁ እስቲ እናናግርና ከዝን ሰምታችሁ፣ ባይሆን እንደ ሄሎ፣ እንደምን አመሸሽ። ስምሽ ማን ነው? ስሜ ይቆይልኝ። እሺ፣ እድሜሽስ? እሺ፣ ፍቅርተ ብንልሽ ቅር አይልሽም? መቼስ አይ፣ እኔ መሰለ ስም ምንድን ነው የተፈጠረው ነገር እስ የተፈጠረው ነገር ትንሽ ከበድ ይላል። ነው ጓደኛ ነበረ። ከዛ በኋላ ሌላ ጓደኛ አለች መሰለኝ አጠገቤ ብሎ ምናምን ነገር ቁጭ ብሎ ያወራል። በስልክ ነው በስልክ ነው። ምናምን ነገር በቃ አንቺን ቆንጠጥ ያረግሻለ ባገኝሽ ምናምን ነገር እያለ ለቤቶች ዬ ማለት ነው ማለት ከህፃን ልጅ ጋር ነው የሚያወራው። ምንድን ነው መቆንጠጥ ማለት ህፃን ልጅ ጋር ነው ከጓደኛ ጋር ነው ይዞ መሰለኝ አዲስ ምናምን ነገር እያለ መቆንጠጥ ግን አንቺን ቆንጠጥ ያረግሻል እንዲህ ጨዋታ ላይ ረ መስጡን አይረካኝ አይ ማለቴ ቆንጠጥ ኮስ በመጥፎ እኮ አይደለም እንዲሁ ለሳቅ ለጨዋታ ነው አይደለም ቆንጠጥ ምናምን የሚለው አዎ የሚለው እንደዛ ነው ግን ከኔ ጋር አይጫወትም እንደዛ አይነት ነገሮች ምናምን ከሷ ጋር ነው የጀመረው እና ሌላ ከዚህ ውጭ አይተሻል ከቆንጠጫ ውጭ ሌላ ምልክት አይተሻል አይቻለሁ በቃ ምናምን ነገር እንገናኛለን ምናምን አገኝቻለሁ አላት ከዛ በኋላ በቃ እኔ ተናደድኩት ቦታ ስላለው እሱ ጋር ሄጄ ምናምን ነው የማገኘው ማለት ነው ምግብ ያለበት ሰፈር አ ቤቱ ነው ምትሄጀው፣ ወደ ሱ ሄጀ ነው እንጂ ስ አይመጣም። እና ደው በጣም ስለምወደ ያቃን መሰለኝ እንደምወደ እዛ ይጫባስብኛል። ደግሞ እንዴት ልሳ ነው አሁን? ቆይ ፍቅረኛ ሞሽናችሁ ናችሁ ምንድን ነው ነገሩ? ነበረ ነበረ። አሁን ግን እሱ እንደማይፈልገኝ ብዙ ነገሮች አሳይቶ። በምልክት አሳየሽ? ይህ እኮ ግልጽ እኮ ነው። እንግዲህ ይሄ ሰውዬ አጠገቡ አሁኑ ከሌላ ሴት ጋር እንደዚህ አይነት ወሬ እያወራ ከሆነ አደጋ እንዳለ የሚያሳይ ነው። በዛ ላይ ደግሞ እንደዚህ አስቦ ጨዋታውና ቁንጥጥር ማድረግሽ ቆይ ልምጣልሽ እና እንደዚህ እንደዚህ ካለ የሆነ ችግር አለ ማለት ነው። ስለዚህ የፍቅርተ እንግዲህ አልተጠናቀቀም። አልሰማችም፣ ህክምናውም ያሳዝናል። ሌላ እሺ፣ ሌላ ተካሚ ይግቡ። አሎ፣ እንዴት ዋልሽ? ስምና እድሜ አለን ማናልሽ ቤቲ እሺ እድሜስ እድሜ ሀያ አንድ እሺ ንገሪ ነው የሆነ ጓደኛ ነበረኝ እሺ ሁለት አመት ያለው በይ ቆይተናል በቅርብ ጊዜ ከእኔ ጋር ሆኖ ከሌላ ሴት ደውሎ ያዋራል ምን ነው የምትወጁ እንደዚህ እያለሽ አንቺ ምን ነው የምትወጁ ማለት ትንሽ ምራሴ ከብዶኛል ግን መጀመሪያ የሚያወራቸው ሰዎች፣ እሷ ፊት የሚያወራቸው ሰዎች በሌላ መልኩ ላይሆንም ይችላል። ልኳል፣ ይሄን እናውቃለች። ሚስቶቼን ላገናኝሽ ወይ ይለኛል አለች። ሚስቶቼ አይደላችሁ ሚስቶቼን አልሽ እንዴ? ላገናኝሽ የሚልሽ ማንን ነው? አይ ላገናኝሽ ያለው ማንን ነው? ጓደኞቼን ነው። ሚስቶቼን አይ ባለፈው በቃ ቅርብ ግን እንደዚህ አለኝ። ከዛ በኋላ በቃ ነው ይላል። በቃ እኮ ምንድን ነው ያለሽ? እ በቃ እሱ ምንም አላለኝም። በቃ ነው ብዙ ማለት አዎ ምናልባት እንግዲህ አንዳንዴ ክብር በጣም የፍቅር አንዱ መገለጫ ነው። አብሮህ ያለህን የፍቅር ጓደኛ በእንደዚህ አይነት መልኩ ልትቀልድም የቀልድም አይደለም ነገሩ። አዎ የቀልድም አይመስልም፣ ምክንያቱም ሰው አምራ ነው የተናገረችው። ግን እንደዚህ አይነት ስሜትና እንደዚህ አይነት አመለካከት ካለው ለሱ ለሷም ያለው ክብር በጣም የወረደ መሆኑ ነው የሚያሳየው። አዎ እሷ ናት ደግሞ ሁል ጊዜ የምደውለው ማለችው ሁሉጊዜም እየደውለች እንደዚህ መባለ ምንድን ምን አይነት መድኃኒት ያስፈልጋል? አዎ ይሄ ምንም ምት የሚል ነገር አይደለም። ምክንያቱም ከእሷ ከእሱ ጋር ያለው ግንኙነት ይሄ እንድታቆሙ ነው የምፈልገው፣ እንደ ዶክተር ማዘው ማለት ነው። ስለዚህ መቁረጫ በተኒት አለ ዶክተር ብሬክ። ልትቆርጥ ስትል ማድረግ ያለባት ነገሮች አሉ። ይህ በብዛት አንስተነዋል ከሰዎች ጋር ለመለየት መልካም የሆኑ ሰዎችን ማሰብ መፈለግ ነው ከአሁን በኋላ ምክንያቱም ማይገባ ጊዜ ታሳልፋለች። እንደዚህ ብሎ የሚናገር ወዳጅ እስቲ ቀርቢውና ደንብ ያንቺ ሲሆን ምን ማለት ምን ሊያደርግ እንደሚችል መገመት ነው። በእውነት ይሄ ነገር ከልቡ ብሏት ከሆነ ማለት ነው። አንዳንዴ ለጨዋታ ወይ ደግሞ ለቀልም ብሎ ሊሆን ይችላል። ያ ሰው ግን በትክክል ካለ አጠገባው ደግሞ ለህይወቱ አስፈላጊ የሆነ ሰው ነው ብዬ አልገምትም። ሌላ ጊዜ በእጁ ይዞልሽ